የመገባት ያለ መገባት ነገሮች ነው። አትገቢው፣ አንቺ ለሱ የምትሆኚ ሴት አይደለሽ። ሰላም የተከበራችሁ የቻናላችን ቤተሰቦች፣ እንደት ናችሁ? ፈጣሪ መስገነኛ በጣም ደህና ናችሁ። ነገሮች አሁን ላይ ትንሽ ከኪዩ ጋር ባለፈው በተፈጠረው ነገር በጣም ደስ የማይል ነገር ሆኖ ነበረ። ያው ሮዚ እና ክዩ ስላልተዋወቁ ስላልተግባቡ ደስ የማይል ነገር ሆኖ ነበረ። በዛ መሀል ያው ከኪዩ ጋርም ተገናኝተን ያለውን ነገር አስረድቻት ደስ በሚል ሁኔታ ዛሬ አንድ ላይ ደግሞ አግኝቻቸው ላስታርቃቸው እና ሁለቱም ደግሞ የሚዋደዱ ህትማሞች ይሆናሉ። በጣም የሚባቡ ሰዎች ምናምን ነገር ያው ሮዚም ኪዩም ቃል ገብተውልኛል። ኪዩም እየመጣች ነው። ከሮዚ ጋር ቀደም ብለን ስለተገኘን ቦታው ላይ ያው ትንሽ አላርለ ወክ እየበላን ነበረ። በአጋጣሚ ሆኖ ምናምን ነገር ወደ እርሱ ደስ ይላል። አቦታ ስንት ነገር እንዳመለጠሽ አንቺ ጠፍተሽ ከስንት ጊዜ በኋላ ምናምን ነገር ነው የመጣሽ። ና እኔና ክዮ የሆነን አብረን ማናሳይሽ ቦታ የለም። አብረን ሄደን የማንዝናናባቸው ቦታዎች የሉ ምናምን ነገር፣ ደሳስ የሚሉ ቦታዎች እንሄዳለን ብዬ አስባለሁ። ግን ቃል ገብተሽልኛል ከኪዩ ጋር ያለው ነገር ታስተካክላላችሁ፣ ሁሉ ነገር ሰላም ይሆናል። ጠልቻት ምናምን ማለት አንተን አይ ያለሁኝና እዚህ ባልሆንም ያለው ነገር ምናምን ያስጣለኝ አንተ እንደዛ አቢዩስ ምናምን ስታደርጊ። እስኪ ቆይ ምንድን ነው ግን የምር ነው ከኪዩ የማይመችሽ ነገር ምንድን ነው? እስኪ በረም ንገሪኝ። የምር እንዴት እንዴት ነው እያደረገች ያለችው? ማለት እኔ ሳየው የምትመራ አይነት ነገር ነው ለኔ የምሰለኝ ያለው። ገብቶሃል እንዴት በቃ ብዙ ጊዜ የእሷን የበላይነት ነው እኔ ብዙ ማየው ታል። እና እኔ ደግሞ እኔ የማውቀው ሰው እንደዛ ስላልሆን ማንነት እንደዛ ስላልሆነ ስትመራ አታገባም። በጣም ነው ዲስሬስፔክት። በነገራችን ኪዩ በጣም ቀለል ያለች ሰው ስለሆነች የኔንነት ስሜት ስለሚሰማት ይመስለኛል እነዚህ ነገሮች እንትን እያለች ያለችው አሁኑ እኔ ነው ብላ ስለምታስብ ይመስለኛል። ይህን ተው፣ ይህን አታርጊ፣ ይሄ ጉዳል፣ ይሄ ይህን ብላ ይህን ጠጣም ነው ይመስለኛል፣ ይህን ልበስ ምናምን የሆነ ካላት ውዴታ አንጻር ነው ነው ብዬ እኔ ዝም ብዬ ሳስብ ያለውን ነገር ልንገረት። እንደዚ አይመስለኝ አይመስለኝም ማለት ያለው ነገር በአጠቃላይ እኔ እንጃ። ወይ ሁለት ሰው ሆናችሁብኝ። ያኛው እኔ ማቋ ነው አልሆን አልከኝ። ከዛ የዛ ኔ ም እኮ በቃ እንደዛ ስል ማለት አሰብኩኝ ና ዝም ብዬ መምጣት ቀላል ሊሆን ይችላል ባለን ነገር ማለት ነው። ግን በቃ እኔ ሳያት የእሱ የበላይነት እሱ አንተ የምትጫነህ ነገር ምና ምናምን ትንሳይ ላይ ሲቃ ዝም ብዬ አንተ ማግኘት የምችል ስላልመሰለኝ ነው። ይህ ዛኔ በቃ እንደ ተመልካች ሆኜ የመጣሁት እና ብቻ ያው ለእሷ እኔ መጥፎ ነገር የለኝም። አንተ ላይ ያላት ነገር ግን በጣም ነው ትንግል በ ተነጋግራችሁ እንዳልኩሽም በጣም ከዚህ በኋላ ትግባባላችሁ አስባለሁ እሷም ለምን እንደዚህ እንደምታደረግ በደምታስረዳሽና በደ ትግባባላችሁ ብያስባለሁነገሮች ቦታ ቦታቸውን ይዛሉ እንዳልኩሽም በቃ ነገሮች ነበረ ቪዲዮ ና ተነግረታለች መልካም ነው

እና ነገሮች እንዳልኩሽም ከዚህ በኋላ ይስተካከላሉ እያስባለሁ ምናምን ነገር። ደግሞ በጣም ሳላደንቅና በተመልካችን ፊት ይህን ነገር ሳልናገረው አላልፈው ነገር፣ ኪዩ ማለት ከአንቺ ጋር የነበርኩባቸውን ጊዜዎች ምናምን ነገር ለእኔ የነበረችን አክብሮት ሰው ፊትም ከሰዎች ጋርም ብቻችንንም ስንሆን ምናምን ነገር ለእኔ ያለሽን አመለካከት፣ አተያየት፣ ሁኔታ እያንዳንዱን ነገር በጣም ነው የማከብረው። ብቻ ለእነዛ ጊዜዎች በጣም አመሰግናለሁ በጣም የምወደው ሰው ምናምን ነበር ማለት በቃ የሆነ ስሜት አለ በጣም ነበረ ብቻ አሪፍ ጊዜ ነበረ እንደዛ ነገር ማለት ነው ጥሩ እንሆናለን ማለት ያው እንዳልኩሽም እንደ ጓደኛ ከዚህ በኋላ ኪዩም አለች ኪዩ ጋር የሚኖር ነገር ምናምን ነገሮች ይኖራሉ ሁሉ ነገር ይስተካከላል እ እእና በጣም ነው የማመሰግነው የሚገርምሽ ነገር አንዱ በቅርብ በጣም አሪፍ የምስጋና ፕሮግራም ያው ኪዮም ያለውን ነገር በደንብ አስረዳታለሁ። ከዚህም በላይ ምን ያለን ጥሩ ሰው እንደነበርሽ ምናምን እና በጣም የእውነት በህይወቴ በጣም ከመወዳቸው ጊዜዎች ማ ከሰዎች ጋር ካሳለፍኩት ጊዜያቶች በተለየ የማያቸው ጊዜዎች ነው። ካንችል የነበሩ ነገች ናምን ነገር ና እያንዳንዱ ነገር በጣም ነው የማመሰግነው። የእውነት ነው ነው የምልሽ እና ከጠበኩት በላይ ሆነሽ አግኝቼሻለሁ። በዛ ላይ ደግሞ ቆይ አታረጅም እንዴ አትቀያየሪ፣ ምናምን የለም እንዴ ምንድን እያማረብሽ እያማረብሽ። አሁን ከእሷ ጋር ምንም አይነት ችግር የለብኝም፣ ግን የሆነባለው ነገር እኔ ሳቅ እንደዚህ አልነበርኩም። ያው ነገሮች በጣም አሪፍ ላይ ነገር በጣም ደስ ብሎኛል። ሁሉንም ነገር ቦታ ቦታ እናስዛቸዋለን፣ ግዩ ጋር ነገር እናስተካክላለን። በተለየ ነገሮችን አሪፍ አድርገሽ ምናምን እሷም ማለት ቶሎ የሚደበራት ሰውናት፣ ቶሎ ደግሞ ወደራሷም ትመለስ አይነት ሰውናት። ነገሮችን አስተካክላቸው የሆነ አመቻችታቸው አሳምረን እንትን ለማለት ነው። ችግር የለውም። ቃል ለገባሽ ቃልሽን አጣጥፍ ማለት ነው። ስትመጣ ትምጣና እናወራለን ያለውን ነገር እኔ አሁንም ቢሆን በአንተ ሲሆን እና ብዙ እንትን አይልም። በቃ ስትመጣ ብለን እንትን እላለን። እየባኛሉ ሮሲ፣ ብዙ ነገሮች አሳልፈናል፣ ብዙ ነገሮች ሆነዋል። በፊት ላይ ብዙ እንትን ማለት እኔም አስብ ነበረ እንዳልኩሽ። ግን በቃ ብቻ ፈጣሪ ያለው ነገር ሆኖ አሁን ላይ እዚህ ደርሰናል። ነገ ከነገ ወዲያ ምን እንደሚሆነ አናውቅም። እስኪ ብቻ እናስተካክላቸዋለን። በደንብ አድርገን ነው የምናስተካክለው። ሁሉም ቦታ ቦታ ሆነ ይዛል። እንኳን ደህና መጣሽ ብቻ እንኳን ሰላም ሆኖሽ አገኘሁሽ። አሪፍ ጓደኞች እንሆናለን። ኪዩ መጣሽ ማለት ኪዩ መጣልሽ። ኪዩ ነው ኪዩ። ምን አደረግኩ ምን ኖ፣ አይደለም ማለት አሪፍ። እሺ ከባለ ትዳር ወንድ ጋር እንዲመለከታችሁ እምልሽ ልናወራ ነበር። እዴ በሰላም አይ፣ እንዲህ አናወራ ቆሜ በስትክክል እያዩአችሁ ነበር ደረት ላይ በነበረው ምን ለጥፋት ጥሩ ነው። ኪያ አመሰግናለሁ። ያ የሆነ ጊዜዎች አልፈው ነበር። ለነዛ ጊዜዎች በቀደም ለኪዩንም አስከፍቼ ቆለ በጣም ይቅርታ ብላ ሰገር እየሰሰክ እየተሽኮረመምኩ የምታወራው መቼ ነው? እንዲህ ጀመርከው ኪያ፣ ጓደኛ ሞች ነን እኮ ሁላችን። አሁን ጓደኝነት ለመፍጠር ነው ነው ጓደኛ። እሷም ደግሞ የመጣችው አንቺን አክብራ ይቅርታ ጠይቃ ለተያቀናችሁ እንዲሆናችሁ ባሳምንተ በኋላ አሰብኩት ልጅ እንደማታ ኪያ፣ ምንድን ነው ነው እያልሽ ያለሽው ሮዚ ማለት ነገር እንትን እላታለሁ ነው። እናወራ ነበር አይደል? አመጣጥሽ እኮ እና እንዲህ ነው የማወራት አንቺ ጋር እኔ አሁን በቃ፣ ቃል ስላስገባኝ በስነ ስርዓት ለማወራ ትሞክራለሁ። ትሞክሪያለሽ እንጂ አንቺ ማለት ከ የሆነ ከእንትኔም ባታወጪው በቃ፣ ይሄ ባለፈው የሆነው ነገር ድጋሜ እንዲሆን አሁን ግን የምር ነኝ። ለዚህ ነው የጠራኸኝ? እንደዚህ አሁን አንቺ ነሽ እኮ ቆመሽ ጎዛ እኮ እያየሁ ነበር

እዛ አልፈለኩትም። በጣም ነው ያንገሸገሸኝ። ኧረ እንደዚህ አልነበረም። ታርቃችሁ ማለት ሰላም ነው አሪፍ ነው። እኔ እህትነቱን ተይው፣ ይኸውልሽ እኔ እህትነቱን ምናምን ከአንቺ አልፈልገውም ስልሽ ለመወደው ሰው ከእሱ መራቅ ስለማትፈልጊ ከእኔ ጋር ጓደኛ ሆነሽ ከእሱ ጋር ልታየው ረአለም በፈች የምትለኝን በዓይን የምታወራኝን ነገር ለምን አይገባም? አሁን አንቺ ከመጣች በኋላ ነገሩ የተቀየረው እኮ። እናንተን ለማጣላት ነው እንደዚህ እያደረገች ያለችው። ህዬ አንቺ አልገባሽ ነገር ይቅርታ ልጠይቅሽ ነው የመጣችው። ሰላም ሆነ ለምን ይቅርታ ትለኛለች? ምን አረገች? በቀደም ስለተፈጠረው ነገር በቃ ትክክል አልነበርኩም ን እያልካት፣ ምንድን ነው ይሄ? ከአንተ ይጠበቃል። እኔ ከአንድ ወንድ ጋር እንደዚያ እያደረግኩ ብታይ ልክ ነው? መንቴ ልክ ነው ነገር ይሄ ልክ ነው። ይፋስሪ ምን ማለት? ምንም እወጣ ያለ ነገር ምን? ቆይ ዛሬ ደግሞ ይሄን ልዘረዘርልሽ አልነበረም፣ አንቺን ላገኝሽ የፈለኩት ገባሽ ማለት በቃ እሱ አን አግሬስ ስላለኝ ባለፈው ያደረኩት ነገር ነርቨስ አድርገሽኝ ነው። አሁን ነርቨስ አይደለሽ በጣም ተረቀቅሽ። ነው ማለት ራሴን በጣም ለመቆጣጠር እየሞከርኩ ነው፣ ግን ከራስ ከቁጥጥር ውጪ ልታደርግኝ እያሰብሽ ነው። ነገር አይፈጠርም ነበር፣ በምክንያት ነው። አንቺ ምንድን ነው

እኔ ደግሞ እንድታገኛት አልፈልግም። እኔ ደግሞ ጓደኛዬ እንድትሆን አልፈልግም። በቃ ከእኛ እርዳታ ፈልጋ እኮ እርቧት አይደለም የመጣችው። በቃ ጓደኛዬ ነቷን እኔም አልፈልገው። ግዴታኛ የተራረሰው ብቻ ነው የምናገኘው። እንደት ነው የምታይኝ? በቃ አትመጡኝም። አብረሽው መሆን ያለብሽ ሴት አደለሽ። እንደዚህ እንደዚህ ለማለት አልነበረም የመጡት። ይሁን እሺ፣ ይሄን የመሰለ ልጅ የሆነ ነገር ነው ያደረግሽው። እኔ በቀደም ካየሁት በኋላ ራሱ አሁን ያለውን እንዴት እንደተመለሰ እይ፣ ምን አይነት ሰላም እንዳለ እዚህ ጋር ደጋ፣ ምን አይነት ነገር እንዳለ እይ። ምንድነው የምታንገበገቢው? ማውጣት ካለብሽ ከህይወቴ ሳበጠብጭ መውጪ። በጣም ነው የሚያስጠላው። አንተ ደሞ እንደዚህ የሆነች እግዜር በፈጠረሽ። ለመጨቃጨቅ ብለሽ ካልመጣሽ በቀር ማለት ነው። ገና እሳት መጪ። ደህና ዋላችሁ ከማለትሽ በፊት ከመጣ እና ያየሽውን ነገር መተሽ ከእኛ ጠይቀሽ ማረጋገጥ ይሻላል ወይስ እንደመጣሽ ምናምን ነገር ደስ ኪያ፣ የተለየ ነገር አላደረግንም። ቪዲዮን በኋላ ታይዋለሽ። አኑ በፊት ላይ ስለነበረ ነገር በጣም አመሰግናለሁ። አሁን ግን ከክዩ ጋር ናችሁ። ኪዩን ደግሞ በቀደም ያናገርኩበት መንገድ ትክክል አይደለም፣ ይቅርታ እጠይቃታለሁ። ይሄን ልትልሽ ነበር አንቺን አንቺን ይቅርታ ልጠይቅ። ይኸው በፊት ለፊቷ አንድ ምናገርሽ ማለት ይኸውልሽ፣ አንቺ ደስ ብለሽኝ ከመችተሽኝ ምናምን እንዳይመስልሽ የገባሽ አይደለም፣ ግን እሱም ማስከፋት ስላልፈለግኝ ባለፈው ያደረኩት ነገር አሪፍ ስላልሆነ ይቅርታ ልጠይቅሽ ነው የመጣሁት። በቃ አሪፍ ስላልሆነ ምናምን አይደለም። በነገር እስብኝ አሪፍ ስላልሆነ ምናምን አይደለም። እኔ የሚገባሽን ነገር ነው ያደረግኩልሽ። ግን ይቅርታ እምጠይቀኝ እንደዚህ ነው አመጣጥ ይቅርታ እንድትጠየቂ ግን በአንድ ቃል ኪዳን ሁለት ቤት ስሪ ደርሶ ማተባሰሪ በየሞቀበዘመ ንባጅረት ርሶፊቴ አይዞሽሚል ቴ ሰላምውገሪ ሀብቴ ስትማጪ ለሰላም ነው አደለም ያየሹ ነገር እንኳን መተሽ ማረጋገጥ ካልቻልሽ ዋጣ አድርገሽው ምንድን ነው የተፈጠረው እንኳን ብለሽ መተሽ አትጠይቂም በሥነስርዓት ምን አይነት ክብር የሌለሽ ነሽ ብለሽ ጀምረሽ እንዴት ብላ በሰላም ታናገሽ ቆይ እሷ ይህንን ነው እኮ ሰው ራሱ ማየት፣ እኔ እኔን ዝቅ ማድረግ በእያንዳንዱ ቦታ ላይ ተገቢ ነው። ትክክል ነሽ። አንቺስ በደንብ አድርጋ ነው የሞላችሁ። ስለ መሙላት አይደለም ምንም። ኪያ ትክክል አይደለሽ፣ የሚያደርግሽው ገና ይቅርታ ጠይቂኝ ማለት ምን ማለት ነው ሲጀምር? ይቅርታ እንድትጠያየቁም አይደለም እኔ ግን ተግባብታችሁ፣ እሷም ጥሩነት አያንሳትም፣ አንቺም ጥሩነት አያንስሽም። ተነጋግራችሁ መግባባት ትችላላችሁ። ትልልቅ ሰዎች ናችሁ። እኔ ራሱ አላስፈልጋችሁም። እናንተ ተነጋግራችሁ። አሁን አንድ ነገር ልንገርህ፣ ውድድር ውስጥ ምናምን የገባ ሰው የለም የመገባት ያለ መገባት ነገር ውስጥ አትገቢው። አንቺ ለሱ የምትሆኝ ሴት አይደለሽም። አየሽ አይደለ ቢያንስ እንኳን ባለፈው ስላየችው ነገር ተበሳጭታ ነው። ሜቢ እኔ ፓንክ መስሎሽ ስለነበረ የሆነ ነገር ምናምን በቃ ክሬዲት ሰጥቼሽ ነበር። አሁን ግን የመጣሹ አመጣጥሽ ራሱ በጣም ስርሀት የሌለሽ ምናምናምን እንደሆነች ታስታውቂያለሽ። ስለዚህ አንቺን ይቅርታ መጠየቅ እኔ አልፈልግም። በመጀመሪያ ደረጃ ብቻዬን ብትታዩ ደስ ይለኛል። እንደዛ ሆን ማለት አንቺም ተናድሻል ብዬ አስባለሁ። አንቺም ተናድሻል። እባካችሁ ነገሩን አስተካክሉና እንደ ቤተሰብ ርጅም እርቀት መሄድ እንችላለን። እኔ ምን ልበላት ኪያ፣ ከአንቺ ጋር ከሆኑ ትክክል ያልሆነ ነገር እኔ ህጻን ልጅ አይደለሽም ነው። ለአንቺ የሆነ ነገር ሰው ተናገረ ብዬ ለእያንዳንዱ ነገር መናገር አለብኝ እንዴ? በይ አንቺ ስትመጪ ለእሷ የተናገርሽላትን ነገር እሷ መልስልኝ ብላኛለች አላለችም? ለምን እንደሆነ ታውቂያለሽ። የማይገባ ንግግር ሲጀምርኩ እሷ የመጣችሁ አሁን፣ አንድ ነገር ልንገር አንቺን ይቅርታ ለመጠየቅ ነበር እኮ አይገርምሽም? ነው ስለዚህ አልፈልግም። አራሴ ይቅርታ ጠይቄ ስላትም ይቅርታ አይገባሽም ላኛለች። ከኔና ከሷ ምረጥና እንሂድ። ኪየዬ የምርጫ ጉዳይ አይደለም፣ በቃ ምርጫ ካለ ስለ ምርጫ አይደለም፣ በቃ ምንድነው ከኔና ከሷ ምናምን ነገር እንዴ? እኛ አጻሩ ሽሩ ውስጥ አንጋባም። ስለዚህ እኔ ማለት የለብኝም። አይ አቃለኝ። ሲጀምር አንቺ ራስሽን ራሱ ከሰው ጋር እንደዚህ ማነጻጸርሽ ራሱ ትክክል ነው ከሆነ ከዚህ በኋላ እንድታገኛት አልፈልግም። መልሽ እንድታገኛት ጭራሽ ነው ማልፈልግ

ለይቅርታ ምናምን ለምን ወይ ደግሞ በቃ ነው ሰው ይልልሽ። ይመጣስ ይቅርታ ልልሽ ነበር አለ የመጣሁት ግን አንቺ የህንን ነገር ከመቀበል ነገሮችን ወደ ሌላ እንደ በጣም ራሴን በቃ የሆነ የምር እንደዚህ አይነት ነገር ውስጥ እንድትገቡ አልፈልግም። የምን በላይ ይመስለኛል። ለምንድን ነው መጀመሪያ? አንቺ የመጣሽበት ነገር ትክክል ስላልሆነ ነው እንጂ አንቺ ለምናገር ፈልጌ አይደለም። እንዴ የሰደበችኝ ሁሌ፣ እንድትሰዳደቡ ያደረግሽው እኮ አንቺ ከሆነሽ፣ መሰዳደር ምን ያስፈልጋል? ለምን ያስፈልጋል? እሷ ይቅርታ ልጠይቀሽ ተዘጋጅታ እየጠበቀች ምንድን ነው የምትሰሩት ብለሽ በንቀት አይነት የተናገርሽው አንቺ ነሽ። ይሄ አስፈላጊ አልነበረም ሲጀምር። እሱ በጣም ይቅርታ ትዝና ቃት እ እሷንም ይቅርታ አልጠይቃትም አልጠይቃትም። በቃ ይኸውልሽ፣ ይቅርታ እንድጠይቅኝ ሁሉ አልፈልግም። ማለት የምታደርጊው ነገር ይኸውልሽ፣ እኔ በጣም ስሜታዊ እንደሆነ እያደረግሽኝ ነው። ስሜት ብታይኝ ምን ታመጫለሽ? አንድ ነገር ልንገርሽ፣ ምንም ልታመጫችም። አንቺ ጠላሽኝ እና ማለት ነው

የሚበላውን መርጠሽለት የሚለብሰውን ፀጉር ስታይሉ የሚሄደው የሚመጣው አኑ እኮ እንደዛ አይነት ልጅ ነበርክ። አንተ ነበርክ፣ ምክንያቱም ሰው ልጅ ባለ ግዳር አሁን ስራ ያለው ሰው ነው የተከበረ፣ በጣም ጥሩ ባህሪ ያለው ጥሩ ኑሮ የሚኖር ሰው ነበር። አሁን እኔ ጋር ሲሆን ተበላሸ፣ ስራዎች ተበላሽ የተበላሹ ስራዎችን ለማስተካከል አንኔ ምንም ነው ያን እንደም ይወሩሻላችሁ። በሁለታችሁ እንደዚህ እንደዛ ያያችሁ ሰላም ነው ያለው። ምን አይነት ኑሮ ሲኖር እንደነበረ እኔ ነኝ የማውቀው። ምን የሆነ አጭርም ይሁን ረጅም የሚሆን የነበርንበት ጊዜ ማለት ነው። የሆነ የነገሮች መርዘም ማጠር ምናምን ሳይሆን፣ እንዴ እንዲ የሚያስረዳት እኮ ሰው አልነበረም። ቆሞ እንደዚህ ለእያንዳንዱ ነገር እንዲያስረዳች ለእያንዳንዱ ነገር በጣም በጣም ትግ የሆንሽበት በጣም ማለት ነው። ሰምተሻል? ያንበረክሱ ነገር ኪያ ኧረ በፈጠረሽ፣ የኔና አንቺ ጉዳይ እኮ ሚዲያ ላይ ነው። ጠዋት ማታ ያለውን ነገር የሰማችሁን ማሰማውን እኔ ልክ ናት ልክ ናት፣ አይደለም ልክ አይደለችም፣ ልክ ናት አይደለም። ጉዳዩ ጉዳዩ ግን የኔና አንቺን ነገር ሰው የሆነ ነገር መርምሮ ምናምን ነገር ሌላ ነገሩ ሳይገባ የሚያውቀው ነገር ነው፣ ሚዲያ ላይ ነው፣ እያንዳንዱን ነገር ነው። እኔ በደልሽኛል፣ ወጣ ካዲያ በደል ከሰውነት ብዙ ነገር ያወጣሽ፣ በጣም ብዙ ነው ያወጣሽ። ከነ የነበር እሱ ሌላ ሰው እሱ መንገር አይጠበቅበትም። እያንዳንዱ ነገርሽ ሚዲያ ላይ ምን ያህል ምን ያህል በአንቺ ስር እንዳለ እኔ ሰው ሊነግረኝ አይገባም። ሌላ ድጋሚ ደግሞ በቃ እንደዚህ በጣም የምትጫኝ ሁሉ ነገር በአንቺ ስር እንዲሆንልሽ ማ የምትፈልጊ ይሄ የእሱ ማንነት አይደለም። በጣም ቀይረሻል። እባክህ እባክህ በቃ ተግባባል ብሎ አሁን ያለህበት የሆድክ ከብዷል። እኔ ይኸውልሽ ከበደኝ ደከም ደብሮሃል። ያለህበት የስራ ሁኔታ አልተስማማህም። ኪያኔ ከበደኝ ደከም ነው የወጣሁት አይደለም ወይ? እያንዳንዱ ኪሳራ አንቺ ከመጣሽ በኋላ ያለ ኪሳራ ነው። ብታስተካክል እራሱ የነበረሽበትን እያስተካከልሻል መግባባት ያለባችሁን ነገር ተግባብታችሁ እንደ ቤተሰብ ማስተካከል ምልክ ይኸውልህ፣ ነው እኔ የመጣሁት ነገሮችን ለማስተካከል ነው። በቃ ለአንተስ እንደው በትወድጃት ምናምን አለ። ምንም ይወድር ነገር የላትም

እስከዛሬ በቅናት ሲንጨረጨር እና ብዙ ነገር ሲያደርግ እንጂ የነኩት ቢገባሽ አንቺ መስሎሽ ነው መስሎሽ ነው። አንቺ ቀይረሽ ነው። በአንቺ መንገድ፣ አንቺ ባሰመርሽለት መንገድ እየሄደ ስለነበረ ይሄ የእሱ ማንነት አይደለም። የተከበረ ማንነት የነበረው በጣም ብዙ ነገር እኮ ነው ያለክሽው አንቺ ማለት ባይመለከተኝ ራሱ ወዶች ምናምን ነው ብዬ እንኳን ባስብ አንቺን በመፈለግ ለአንቺ ብዙ ነገር በመሆን በጣም ብዙ ከሰውነት እንደ ኪሳራ ምናምን ብለሽ አንቺ ያንን ክሬዲት እንዲሰጥሽ የሆነ ነገሩን እያመቻችሽለት ስለሆነ ምናምን እንዳታስቢ። በጣም እየተጫንሹ ነው። ብዙ ነገር ማድረግ የሚችል ሰው ነው እሱ እባክሽ። መግባባታችሁ አሁን ልዩነታችሁ ላይ በመነጋገር የምትፈጁ ጊዜ ምንም በጣም ስሜታዊ እያረግሽኝ ነው። ለመረዳት ሞክርሽ ለማራት ሞክር በቃ ተረጋጉ ነው ግን ምክረኝ ይፈልጉ ብቻ አርገው ወይንም መከርላት

አይሻኪ እንደመጣሽ እኮ በሰላም ዝም ብለሽ ወጥሽ ደኖ አላችሁ ብትይ ሁሉ ነገር ተቀይሮ ነበር። ስል አይደለም ነገሩ መስተካከል ይችል ነበር፣ ነገሩ መስተካከል ይችል ነበር። ስርዓት እንደሌለሽ እየነገርኩሽ ነው። ሰላም ተባባሉና፣ አባሪፍ ሁኔታ ጨምሩ ፈልጋት ነው።

ስትናገሪያት ዝም ስል እንደዚህ ነገር ይደረጋል? ኪያ በጣም ይቅርታ እሺ ኪያ በጣም በጣም ነው ከአንተ ምንም ኪያ የማመሰግነው

ይሄን ምድር አፋጩም ጊዜ ሲመር ሸርጠታለ ጎኔ መከዳው ጉዳይ መምሰል እንዳልተጎዳው ሸፋፈንኩት እየተቀጣው አንተን ላተርፍ